አፍሪካዊ የብልጽግና ተምሳሌት ለመሆን እየተጋች የምትገኘው ኢትዮጵያ ባለፉት ስድስት ዓመታት ከዚህ ጉዞዋ ሊያደናቅፏት የሻቱ ውጫዊና ውስጣዊ ፈተናዎችን አስተናግዳለች። ኢትዮጵያና ሕዝቦቿ ግን በተጋረጡባቸው ፈተናዎች ሳይደናገጡ በጽናት በመቆም ፈተናዎችን ወደ ዕድል የመቀየር ባህልን በእነዚህ ዓመታት ሲያዳብሩ ቆይተዋል። የዚህ በፈተና ውስጥ ላፍታም ሳይቆሙ በጽናት የመጓዝ ምሳሌ አምጡ ቢባል ደግሞ ባህር ዳር ከተማን ከፊተኛው መስመር ላይ እናገኛታለን። ከተማዋ ተፈጥሮ ያደላትን ድንቅ ውበት ከተደበቀበት አጉልቶ እያወጣ የሚገኘው የኮሪደር ልማት ስራ ሲከወን እንደ ሌሎች ከተሞች በተመቻቸ ሁኔታ ውስጥ አልነበረም። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል፣ የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በነሱ ፔስ ሲሰራ ማየት በችግር ውስጥም ቢኮን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘው ኢትዮጵያውያን ከየአቅጣጫው የሚመጡትን ችግሮች በአንድነትና በተባበረ ክንድ ከመመከት ባሻገር አስደናቂ የልማት ስራዎችን በመስራት ጭምር በፈተና የማይበገሩ መሆናቸውን በባህር ዳር አሳይተዋል። ኢትዮጵያ የሚያስደንቁ ውብ መስህቦች ያላት ሀገር መሆኗ ምስክር የማያሻው ቢሆንም ይህንን የሚገልጡ አዳዲስ የቱሪዝም መዳረሻዎችን ማልማት ግን አስፈላጊ ሆኖ ይቀመጣል። ባህር ዳር የጣና ሐይቅ ባለቤት ናት። አጠገባ ላይ ኮሪደሩ አሁን ያን መሰረት አድርጎ የሚሄድበት አግባም ታሳቢ እየተደረገ ያለበት ሁኔታ አለ። ስለዚህ ከተማውን ሞር የቱሪዝም ማዕከል ቱሪዝም ብቻ ሳይሆን የኢኮ ቱሪዝም ጭምር ከማድረግ አንጻር ትልቅ ፋይዳ አለው። ዝም ብሎ ፊዚካሊ ለባህር ዳር ያለው ሚኒንግ ፊዚካሊ የምታየው ብቻ አይደለም፣ በአካል የምታየው ብቻ አይደለም። በጣም ብዙ እድሎች ነው ይዘው ይመጣው። አንደኛ በኮሪደር ሳይድ ወይ ላይ አነስተኛ ቢዝነሶች ኢስታብሊሽ ያደርጋሉ። የስራ እድል ይፈጥራል። ሁለተኛ ባህር ዳር አሁን ባላት ውበት ላይ ተጨማሪ ውበት ያጎናጽፋታል። የኮሪደር ልማት ዘላቂነት ባለው አግባብ ለነዋሪዎች የተመቸና የላቀ ውብ የመኖሪያ ስፍራን መገንባት ነው። ከተሞች መሰረተ ልማታቸው የተሟላ ሆኖ ሲሰራ የኢኮኖሚ እድገትን እንደሚፈጥሩም የዘርፉ ባለሙያዎች ያስረዳሉ። አሁን አሁን ደግሞ የከተማ ቱሪዝም እድገት የጉዞና የከተሞች ልምድን ቀይሮታል። እናም ጊዜውን የዋጀ የከተማ ልማት እንደ ባህር ዳር ላሉ ወትሮም ቢሆን ውብ ተፈጥሮ ለታደሉ ከተሞች ተጨማሪ መልክ የሚያጎናጽፍ ነው። በተለይ ይሄ የኮሪደር ልማቱ ጣናንና አካባቢውን ሲሆን በጣም ግልጥልጥ በማድረግ ለአካባቢው በጣም እጅግ የሚያስደስት ገጸ በረከት የሰጠ ነው ማለት ይቻላል። እና በዚህ እኛ ነዋሪዎች በጣም እየተደሰትን ነው። እንደዚሁም የአባይ ላይ ያለው ድልድይ አየር ጤና ቀበሌ መገናኛው በዚህ ተዙረን ነበር የምንሻገረው። አሁን ግን በቅርባችን ከዚያ ተነስተን በቅርብ አቋርጠን እንድንመጣና ና እዚያ ለአየር ጤና ብቻ ሳይሆን ለአካባቢው ማህበረሰብ ወደ ጎንደርም ወደዚያም ለሚሄደው ሁሉ በጣም ትልቅ በጣም የሚያስደስት አስደናቂ አገልግሎት እየሰጠ ያለ መሆኑን ነው። ከጤና አንጻር ስናየው በፊት ላይ በዚህ አካባቢ ስንራመድ ለሽታ ያላቸው ነገሮች የሚከብዱ ነገሮች ነበሩት። አሁን ላይ ግን እነሱ የሉም እና ከበፊቱ አንጻር ለጤና የተሻለ ነገር አለው። እንደ ልብ ለመንቀሳቀስ ከሌላ ቦታ መጥቶ ለማይ ሰውም ለአካባቢው እይታ የተሻለ ነገር ይፈጥራል። ለጎብኝ ሳቢ ያደረገዋል። አንደኛ በድልድዩ በጣም ነው የተደሰትኩኝ። ሁለተኛም ደግሞ ይሄ እንደዚህ ያለ ከተማ አሁን እንደዚህ ያለ ትልቁ ከተማ እንደዚህ ያለ አበባ ሲሆን መንገዱ መናፈሻው ደስ ሲል በጣም ነው ደስ ያለ። ጣና በዚህ እንደዚህ መሆን በዚህ ከተማ እንደዚህ ያለ ውበት መንገዱም እንደዚህ እንደዚህ መሆኑ በጣም በጣም ነው ደስ ያለኝ። በጣም አበባ ነው የሆነች። የከተማዋ ውበት ከራሱ አልፎ ለሌሎችም ምሳሌ የሚሆን እንደሆነ ባለሙያዎች ይናገራሉ። በተለይም እንደ ባህር ዳር የተፈጥሮ ጸጋዎችን አብዝተው የታደሉ ከተሞች ሀብቶቻቸውን ለዓለም ለመግለጥና ለነዋሪዎቻቸው ምቹ ከባቢን ለመፍጠር ከውቢቷ ባህር ዳር የሚማሩት አለ። ባህር ዳር በተፈጥሮ ላንድስኬፑ አያወቅም። ኦኬ አሁን ጣና አካባቢ ላይ ያለ ጎርበጠጥ ያሉ ቦታዎችን ስጦጣ ምናምን ያሉ ቦታዎች እነሱን ቅርጽ ነው፣ ሃርሞኒ ነው የምትጀምረው። የፕላን ዓላማው ሃርሞናይዜሽን ስለሆነ ማለት ነው። ይሄንን ተሞክሮ ደግሞ ሌሎች ከተሞችም ወሰድ ይችላል። ባህር ዳር፣ በሃዳር፣ አዋሳ እና አርባ ምንጭ እንደዚሁ የሌክ አክሰስ ስላላቸው፣ አርባ ምንጭ ብትሄድ አባያና ጫሞ ቃይቃለ በጣም ደስ የሚል ቪው አላቸው። ያናርት ነው መጠቀም የሚቻለ ባህር ዳር በውበት ላይ ውበት ደርባ ለቱሪዝም ለዓለም አቀፍ ጉባኤዎች የሚመጥን ቁመናን በመላበስ በየቀኑ እየፈካች ትገኛለች። ይህ ሁሉ የሆነው ግን በፈተና ውስጥ መትጋትን ባላቆሙ፣ በችግር ውስጥ ሆነው አዳዲስ ሀሳቦችን ለማፍለቅ ሌት ተቀን በጣሩ የኢትዮጵያ ልጆች ነው። የስራው አጠቃላይ ውጤት ድልድዩን ወስደን ይህንን የጎርጎራ ሬፕሊካ እዚያ ያለው ወስደን የተሰራበት መንገድ ስናይ የአመራር ትጋት፣ የአመራር ጥረት፣ የአመራር ቪዥን በግልጽ ይታያል። ክቡር ፕሬዚዳንቱ ስራውን የጀመሩት ከቢሮቸው ነው። ቢሮቸው አካባቢ ካጸዱ በኋላ ቢሮቸው ያለውን ጎረቤት እያስተሳሰሩ ነው እዚያ ደረሱትና፣ ባህር ዳር አሁን በጀመርነው መንገድ አመት፣ ሁለት አመት ብንሰራ በእርግጠኝነት ውብ የሆነ ከተማ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃ እጅግ ውብ የሆነ ከተማ ይወጣዋል።